እንኳን ለአንድ ሺ አራት መቶ አርባ ስድስተኛው የኢዳል ፈጥር በዓል አደረሳችሁ። ኢዳል ፈጥር የረመዳን ጾም መጠናቀቂያ በዓል ነው። ኢዳል ፈጥር የምስጋና የበጎ አድራጎትና የወንድማማችነት እህትማማችነት በዓል ነው። ኢዳል ፈጥር ከአንድ ወር የጾም ጊዜ በኋላ የሚመጣ በዓል ነው። ጾሙ የሰውን ድካም አቅም ማነስና ልክ የሚያሳይ ነው። ፈጣሪ ካልደገፈው በቀር የሰው ልጅ አቅም ውሱን መሆኑን ያሳያል። ትዕቢት፣ ጥጋብና ክፋት በዚህ ደካማ ሰው ላይ መብቀላቸውን ለተመለከተ የሰው ጠላቱ የገዛ ጠባዩ መሆኑን ይማራል። ሰው በዘመናት ውስጥ ሌሎችን ለመግዛት የታገለውን ያህል ራሱን ለመግዛት አልታገለም። ዛሬም በሀገራችን የምናየው ፈተና በዋናነት ራስን ካለመግዛት የሚመጣ ፈተና ነው። ራሱን የማይገዛ ሰው አቅሙን አያውቀውም፣ ወደ ውስጡም አያይም። ጠላቱን ከገዛ ጠባይ ውስጥ ከመፈለግ ይልቅ ጠላቱን ከጎረቤቱ ይፈልገዋል። በዚህ የተነሳ ከገዛ ወገኑ ጋር ሲቃረን ይኖራል። እንደ ረመዳን አይነት ወቅቶች ውስጥን ለመመልከት የሚጠቅሙ ናቸው። ውስጣቸውን የተመለከቱ ሰዎች ምስጋና ገንዘባቸው ነው። ሰው የራሱን ልክ ካላወቀ ሌላውን አያደንቅም፣ ሌላውን አያመሰግንም። የሌላውን ካልተረዳ ያለውን አያውቅም፣ አያደንቅምም። የራሱ ጠላት የገዛ ጠባዩ መሆኑ ካልገባው ሌላው ወገኑን አያፈቅርም። ለዚህ ነው የጾሙ መጨረሻ ኢድ አልፈጥር የምስጋና በዓል የሆነው። ጾሙ ከቤተሰብ ጀምሮ እስከ ማኅበረሰብ ድረስ ራስን ገዝቶ ለመሰባሰብ ይጠቅማል። መሰባሰቡም ከስሜት የወጣ ስክነትና ራስን መግዛት ያለበት ነው። ሀገራዊ ምክክራችን ይህንን እሴት ቢላበስ እንጠቀማለን። መነጋገሩ ብቻ አይጠቅምም። ከስሜት ወርዶ በስክነት ተሞርዶ ነገን ተመልክቶ መመካከር ያ ከሆነ እንደ ኢድ ሁሉ የምክክራችን ፍጻሜው ምስጋና ይሆናል። የኢድ ሌላው ሴት በጎ አድራጎት ነው። አቅም ለሌላቸው ሁኔታው ላልተሟላላቸው ወገኖች መልካም ነገር ማድረግ ዝምድናን፣ ዘርን ወይንም እምነትን ሳይመለከቱ ሰውን በሰውነቱ ብቻ መርዳት። የጾም ምንዳ ሙሉዕ የሚሆነው በጎ አድራጎት ከተጨመረበት ነው። በጎ አድራጎት ማለት ከራስ አጉድሎ ለሌላው መሙላት ነው። እንደ ሀገር ለመቀጠልና እንደ ህዝብ ለመተሳሰር በጎ አድራጎት እጅግ አስፈላጊ እሴት ነው። ራስን በሌላው ጫማ ላይ አስገብተው ማየት፣ የሌላውን ጉድለት ለመሙላት ሲባል የራስን ማጣት፣ ለምን ወገን ያዝናል፣ ለምን ወገን ይከፋል ብሎ መንገብገብ። ሁላችንም የራሳችንን ወገን ጥቅምና መብት በማስከበር ብቻ ሀገር ልንገነባ አንችልም። ትስስራችንን ወገን ዘለል ሆኖ የሌላውን ወገን ጉዳትና ፈተና መጋራት ይገባዋል እንጂ የእኔ ቤት ሲሟላ አይደለም የእርሱ ቤት የሚሟላው፣ የእርሱ ቤት ሲሟላ ነው የእኔ ቤት የሚሟላው። የፖለቲካ ምህዳራችን በእነዚህ ነባር እሴታችን ላይ ካልተመሠረተ ፍትሐዊነትና እኩልነትን ለማስፈን እንቸግራለን። እነዚህ ሁለቱን እሴቶች የሚያስተሳስረው የኢድ እሴት ወንድማማችነትና እህትማማችነት ነው። ወንድማማችነት ወይም እህትማማችነት ማለት በጋራ እሴቶች በመተባበርና በጋራ ግብ ላይ የተመሠረተ ወዳጅነት ነው። ይህ ወዳጅነት በሥነ ምግባር የተገራ ፍቅርንና አንዱ ለሌላውን መቆምን መሠረት ያደረገ ነው። የጋራ ኃላፊነትም ይወስዳል። በሀገራችን የፖለቲካ ሕይወት እጅግ አስፈላጊው ግን እጅግ የተረሳው እሴት ነው። መብትንም ሆነ ግዴታን በወንድማማችነት እህትማማችነት መነጽር መመልከት ነገሩን ለሰውነት ቅርብ ያደርጓል ለእኔ ከሚለው አውጥቶ ለእኛ ለእኛ ከሚለውም ጭምራ አውጥቶ ለእነርሱና ለእኛ ለእነርሱና ለእኛ ከሚለውም አውጥቶ ለእኛ ይቅርብንና ለእነርሱ ይደረግ ወደሚለው የላቀ ስብእና ያደርሰዋል። በእምነቶች፣ በፖለቲካ ፓርቲዎች፣ በማኅበረሰቦችና በልሂቃን መካከል የተሻለውን አብሮነት የሚፈጥረው ወንድማማችነትና እህትማማችነት ነው። የተሻለ መረዳዳት፣ የተሻለ መተዋወቅና የተሻለ መግባባት ይፈጥራል። ለሌላው ሲል መተውን ለሌላው ሲል መቀበልን እና ለሌላው ሲል ለበደሎች ዕውቅና መስጠትን የሚያስገኘው እሴት ወንድማማችነት ወይንም እህትማማችነት ነው። የኢድ በዓል አንዱ እሴት የሆነውም በዚህ የተነሳ ነው። የኢድን በዓል እነዚህን የበዓሉን እሴቶች እያሰብን እያዳበርንና ለሀገር ግንባታ እየተጠቀምን እንድናከብረው ጥሪ ያቀርባለሁ። ቤተሰቦች፣ ጎረቤታሞች፣ ማኅበረሰቦችና የእምነት አባቶች ሲሰባሰቡ እነዚህ ሦስት የኢድ እሴቶች ጎልተው እንዲወጡና ማኅበረሰባችን እንዲገነባባቸው እንዲያደርጉ አደራላለሁ። ኢድ ሙባረክ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኖር። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ።